መሰንበት ደጉ ሁሉን ያሳያል ይሉት ሀገረኛ አባባል በአርማዶ ተሻግረው ለሶሪያዊው ሰው አህመድ አልሻራ የሰራላቸው ይመስላል። ለዓመታት የ10 ሚሊዮን ዶላር ዋጋ ተቆርጦላቸው በአሜሪካ ተላልፎ እንዲሰጥ በተደጋጋሚ ተጠይቆበታል። ፕሬዚዳንቱ ያኔ ዓለም አቀፍ እውቅና ሳያገኙ ሶሪያን ከበሽር አል አሳድ አገዛዝ ለማላቀቅ ተህሪር አሻምን ይመሩ ነበር። አህመድ በአሜሪካ አሸባሪ ነህ ተብሎ ያለበትን ያወቀ እናም የጠቆመ ይህንን ገንዘብ ለመሸለም ብዙ የሰራችው አሜሪካ ዛሬ ይህ ሁሉ አለፈና ሰውየው ሶሪያ በአሜሪካ የተጣለባትን ማዕቀብን አስነስቶ ዶናልድ ትራምፕ ጋር ሊገናኝ ቀጠሮ ተይዞለታል። የአሜሪካው ፕሬዚዳንት ትራምፕ በመካከለኛው ምስራቅ ለሶስት ቀናት የሚያደርጉትን ጉብኝት በሳውዲ አረቢያ ሲጀምሩ ለደማስቆ ይህንን ብስራት ነገሩ። በቦታውም በደማስቆም የረጅም ዓመታት

ትራምፕ በሳውዲ አረቢያ ሱሪያን በማረጋጋትና ሰላምን በማስጠበቅ ስኬታማ የሚሆን አዲስ መንግሥት አለ ያሉ ሲሆን በሶሪያ የተጣለውን ማዕቀብ እንዲቆም አዝዣለሁ በማለት ታላቅ ዕድልን መስጠታቸውን አብስረዋል። ከሳውዲ አረቢያ ሪያድ ትም ከሱሪያው ፕሬዚዳንት አህመድ አልሻራ ጋር በሪያድ እንደሚገናኙም ይጠበቃል። ይህን ዜና የሰሙ ሶሪያውያን በዋና ከተማይቱ ደማስቆና በሌሎች አካባቢዎች ላይ ደስታቸውን አደባባይ ወጥተው አሳይተዋል። ይህ የአሜሪካ እርምጃ ከአስር ዓመታት በላይ በጦርነት ውስጥ ለቆየችው ሶሪያ የአገሪቱን ኢኮኖሚ የሚቀይር ይሆናልም ሲሉ ተስፋቸውን ገልጸዋል።

እጅግ ሰፊ ነበር። ዓመታትንም የተሻገረ ነበር። በ1979 የሶሪያ መንግሥት ሽብርተኞችን ይደግፋል በሚል ነበር የመጀመሪያውን ማዕቀብ የጣለችባት። በዚህ ጊዜም የውጭ እርዳታን ጨምሮ የጦር መሣሪያ ማዕቀብና የገንዘብ ገደቦችንም አሜሪካ በሶሪያ ላይ ጥላ ነበር። አሜሪካ ለረጅም ዓመታት አቆይታው የነበረውን ማዕቀቧን በ2004ም ተጨማሪ ማዕቀቦችን በማድረግ አድሰው ነበር። ከተለያዩ ሀገራት ጋር የሚኖራት የኢኮኖሚ ግንኙነት እንዲገደብ፣ በተለይም ከአሜሪካ ጋር ያላት ኢኮኖሚያዊ ግንኙነቶች በሙሉ እንዲሰረዙ ተደርጎ ነበር በ2011 እንደ አውሮፓውያን አቆጣጠር የሶሪያ ጦርነት ከጀመረ በኋላ የአልሳድ አገዛዝ በሲቪሎች ላይ የሚያካሄደው ጥቃት አሜሪካ በርካታ ማዕቀቦችን በሶሪያ ላይ እንድትጥል አድርጓት ነበር። ከዚህ ጋር በተገናኘም ከሶሪያ መንግስት ጋር ግንኙነት ያላቸው ግለሰቦችም በአሜሪካ መንግስት ማዕቀብ ተጥሎባቸው ቆይቶ ነበር። ይህ ታዲያ በውጭ ሀገር የሚገኝ የሶሪያ መንግስት ንብረቶች እንዲታገዱ፣ አሜሪካም በሶሪያ የምታደርገው ኢንቨስትመንት እንዲከለከል፣ በተለይም የፔትሮሊየም ምርቶቿ ላይ ከባድ የሚባል ማዕቀብን ጥላለች። ከዓመታት በፊት አሜሪካ የወቅቱን የሶሪያ መሪ አህመድ አልሻራን በቁጥጥር ስር ለመዋል የአስር ሚሊዮን ዶላር ሽልማትን እንደምትሰጥ አሳውቃ ነበር። የአላሳድን አገዛዝ ያገለለው የሀያት ትሕሪር አሻም መሪ አህመድ አልሻራ ግን አሁን ታሪኩ ተቀይሯል። በሀገሪቱ ጀግና ተብሎ ዓለም አቀፍ እውቅናዎችንም አግኝቶ ከተለያዩ ሀገራት ጋር የዲፕሎማሲ ግንኙነቶችን እየከወነ ሀገሩን ከገባችበት ሰቆቃ እያወጣም ይገኛል እየተባለ ይሞገሳል። አሁን ለረጅም ጊዜ የቆየው የአሜሪካ ማዕቀብ መነሳትን ጨምሮ አዲሱ የሶሪያ መንግስት ራሱን በዓለም አቀፍ ማህበረሰብ ዘንድ ተቀባይነት እንዲኖረው ጥረትን እያደረገ ይገኛል። እናም አሁን ይህ ማዕቀብ መነሳት ሶሪያ ለአሜሪካ ስጋት ሳትሆን አጋር መሆኗ ያሳየ መሆኑን የተለያዩ የዜና ወኪሎች እየዘገቡት ይገኛሉ።